ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የህዳር 1 2018 እጅግ እጅግ ወሳኝ ወሳኝ ወሳኝ የሆኑን መረጃዎች ይዤላችሁ ቀርቤያለሁ። በተለይ በተለይ ለግብር ከፋዮች ከደረጃ ሀ ግብር ከፋዮች ጀምሮ ለሁሉም ግብር ከፋዮች በሙሉ እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ በጉጉት ሲጠበቅ የነበረውን የግብር አከፋፈል በተመለከተ በዛሬው ዕለት እንግዲህ አዲስ ረቂቅ አዋጅና አዲስ መመሪያ ተግባራዊ ሊደረግ ስለመሆኑ፣ በተለይ ተግባራዊ የሚደረገው ለግብር ከፋዮች አጠቃላይ ማለት ነው። እጅግ በጣም ወሳኝ የሆነ መረጃ ነው። ሙሉ መረጃውን እንግዲህ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ እንዲሁም ይህ መረጃ ለበርካታ ኢትዮጵያኖች የሚጠቅም ስለሆነ በተቻላቸው አቅም በተለያዩ ሶሻል ሚዲያዎች ላይ ሸር እያደረጋቸው ለሁሉም ለሁሉም እንዲዳረስ አድርጉት እያልኩ በቀጥታ ወደ ዝርዝር መረጃውን እናምራ። እንግዲህ ክብራን ተመልካቾች እጅግ በጣም ወሳኝ ወሳኝ የሆኑ መረጃዎች ናቸው። ይህም እንግዲህ ከተጨማሪ እሴት ታክስ ጋር በተያያዘም እንግዲህ ሙሉ ዝርዝር መግለጫ ይፋ ሆኗል። እንዲሁም ደግሞ መግቢያ ላይ እንዳያችሁት ከደረጃ ሀ ግብር ከፋያዎች ከፋዮች በሙሉ ላላችሁ እጅግ በጣም አስደሳች የሆነ መረጃ ይፋ መደረጉ ተዘርዝሯል። እንግዲህ ዝርዝር መረጃውን እስከ መጨረሻው ድረስ ተከታተሉ። የተጨማሪ ሴት ታክስ የተመዘገበ ግብር ከፋይ የግብር ታክስ ተመላሽ የሚደረግለት ዓመታዊ ታክስ የሚከፈልበት አገልግሎት ወይንም አቅርቦት ከአንድ መቶ ሚሊዮን ብር በላይ የካፒታል ዕቃ ግዢ ከፈጸመ ብቻ መሆኑ ተገልጿል። ገንዘብ ሚኒስትር የተሻሻለውን የተጨማሪ ሴት ታክስ አዋጅ ቁጥር 13 41 ዕዝበር 2016 ድንጋጌውን መሰረት አድርጎ ያዘጋጀው የተጨማሪ እሴት ታክስ ተመላሽ አፈጻጸም ረቂቅ መመሪያ እንደሚያስረዳው፣ ወደፊት ሳይሸጋገር ተመላሽ የሚደረግ በብልጫ የተከፈለ የግብይት ታክስን በሚመለከት ባሰፈረው አንቀጽ የቫት ተመዝጋቢ የግብይት ታክስ ተመላሽ የሚደረግለት ግብር ከፋይ ባንድ የሂሳብ ጊዜ ካከናወናቸው አቅርቦት ዋጋ 50 በመቶ ወይንም ከዚያ በላይ የሚሆነው ዜሮ የማስከፈያ ልክ ተፈጻሚ የሚደረግበት ከሆነ ነው ተብሏል። የታክስ ተመዝጋቢው የተጨማሪ እሴት ታክስ ካወጣበት ጊዜ ጀምሮ በሚቆጠሩት ስድስት ወራት ጥያቄውን ካቀረበ የታክስ ባለስልጣኑ በሂሳብ ጊዜው በብልጫ የተከፈለውን የግብይት ታክስ ተመላሽ ማድረግ እንደሚኖርበት ረቂቁ ደንግጓል። ሆኖም እነዚህ ድንጋጌዎች ተፈጻሚ የሚሆኑት ዓመታዊ ታክስ የሚከፈልበት አቅርቦቱ ከአንድ መቶ ሚሊዮን ብር በላይ የሆነ የቫት ተመዝጋቢ ተቀናሽ የሚደረግ የካፒታል ዕቃ ግዥ ከፈጸመ መሆኑን ያስረዳል። በተጨማሪም ተቀናሽ ለሚደረግለት የካፒታል ዕቃዎች የግዥ የግብይት ታክስ ተቀናሽ የማድረግ መብት ሊኖረው የሚገባ ተቀናሽ የሚደረግ ግዥ በሚከናወንበት የሂሳብ ጊዜ የግብይት ታክሱ የገንዘብ መጠን ሙሉ በሙሉ ተቀናሽ ያደረገ ሲሆን ነው ይላል። የተዘረዘሩትን ድንጋጌዎች ከተሟሉ የካፒታል ዕቃው ለተያዘለት የሂሳብ ጊዜ ተመላሽ እንዲፈቀድለት ማመልከቻ ካቀረበበት ቀን ጀምሮ በአንድ ወር ጊዜ ውስጥ የታክስ ባለስልጣኑ ተመላሹን መክፈል እንዳለበት መመሪያው አስፍሯል። በአዋጁ መሰረት በተፋጠነ የተመላሽ ስርዓት እንዲስተናገድ የተፈቀደለት ላኪ ምርቱን ወደ ውጭ ከመላኩ በፊት ወይንም ምርቱን ወደ ውጭ መላክ ሳይጠበቅበት በአገር ውስጥ ባከናወነው የግብይት ግዥ ላይ የከፈለው ቫት የተመላሽ ጥያቄውን ባቀረበ በሰባት ቀናት ውስጥ ተመላሽ መደረግ እንዳለበት መመሪያው ደንግጓል። ወደ ውጭ የሚላክ እቃና አገልግሎት በዓለም አቀፍ በረራ ተያያዥነት አገልግሎት እንዲሁም ለፍጆታ የሚውል የቅባ ዘይት እና ሌሎች አላቂ የቴክኒክ ዕቃዎች ግብይትና በአገር ውስጥ አምራችነት ለብሔራዊ ባንክ የሚቀርብ የወርግ ግብይት ላይ ቢያንስ 50 በመቶ በዜሮ የማስከፈያ ታክስ በሚከፈልበት ግብይት ላይ በብልጫ የተከፈለ ታክስ ጥያቄ በቀረበ በ45 ቀናት ውስጥ ተመላሽ እንደሚደረግ ተደንግጓል። የተጨማሪ እሴት ታክስ ተመዝጋቢ ከተመዘገበት ቀን በፊት ባሉት ስድስት ወራት ለንግድ ስራ ወይንም ለካፒታል እቃዎች የተከፈለ ቫት እንዲቀነስ ከተፈቀደ በሂሳብ ጊዜ በግብይት ላይ ከተከፈለው ታክስ ላይ እንዲቀነስ ተደርጎ ቀሪው ሂሳብ የተመላሽ ጥያቄ በቀረበ በአንድ ወር ጊዜ ተመላሽ እንደሚደረግ መመሪያው ያዛል። አገር በቀል የበጎ አድራጎት ድርጅቶች ለተረጂዎች ጥቅም ላይ ለሚውልና በአገር ውስጥ በተፈጸመ የዕቃና አገልግሎት ግዥ የተከፈለ ቫት ጥያቄ በቀረበ በአንድ ወር ጊዜ ውስጥ የሚመለስላቸው እንደሆነ ተገልጿል። የታክስ ተመላሽ የሚጠይቅ የቫት ተመዝጋቢ በአንድ ሂሳብ ጊዜ ካከናወነው ግብይት 50 በመቶ ወይም ከዚያ በላይ የሚሆነውን ወደ ውጭ ለመላክ በግብይትነት የሚውል ግዥ ላይ የተከፈለ መሆኑን ወደ ውጭ የተላከው ዕቃ መጠንና ዕቃው ለውጭ ገበያ የተላከ መሆኑን የሚያሳይ ማስረጃ ማቅረብ እንዳለበት ተደንግጓል። በተጨማሪም የቫት ተመዝጋቢው ለግብይት ግዥ የከፈለው ቫት የካፒታል አካል ሆኖ ከተመዘገበና የእርጅና ቅናሽ ውጭ እንዲታሰብለት ከተደረገ ታክሱ ተመላሽ እንደሚያደርግ መመሪያው አስፍሯል። ሆኖም በአንድ ወር ጊዜ ውስጥ ማቅረብ ካልቻለ እስከ ስድስት ወራት ጥያቄውን ማቅረብ እንደሚችልና የታክስ ባለስልጣኑ ማመልከቻውን በበቂ ማስረጃ የተደገፈ መሆኑን ሲያረጋግጥ በ60 ቀናት ውስጥ ተመላሹን መክፈል አለበት ይላል። ሆኖም በተዘረዘረው ጊዜያት ማመልከቻውን ካላቀረበ ተቀናሽ ያልተደረገበት የግብይት ታክስ ተመላሽ እንደማይደረግለት መደንገጉን በዚህ ሰዓት እንግዲህ ሪፖርተር ጋዜጣው አስነብበዋል። ከዚሁ ጋር በተያያዘ በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ አዲሱን መመሪያ በተመለከተ የገንዘብ ሚኒስትር የገቢ ግብር ማሻሻያ አዋጅ ቁጥር 1395 እዝባሩ 2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በመስጠት በተለይ በአከፋፋይ ነጋዴ ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ከፍተኛ እፎይታ የሚሰጥ ማብራሪያ ስለመሆኑ ይፋ ሆኗል። ይህ ውሳኔ ቀደም ሲል የንግድ ማህበረሰብ አስጨንቆ የነበረውን የትርፍ ህግ ግዴታ የሚያነሳ በመሆኑ በነጋዴው ዘንድ በደስታ ተቀባይነት አግኝቷል። በሚኒስትሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ ግብር በሚሰላበት መንገድ ግልጽ ሆኗል። በዚህ መሰረት ጅምላ ሻጭ አከፋፋይ ከአምራቹ ወይም ከአስመጪው ጋር ባደረገው ውል የሚሸጥበት ዋጋና የሚያገኘው መቶኛ በግልጽ የተወሰነ ከሆነ አማራጩ አነስተኛ ግብሩ የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይንም በህግ በተፈቀደለት የትርፍ መቶኛ ላይ ብቻ ይሆናል ተብሏል። ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15 በመቶ ማትረፍ አለባቸው በሚል ያስቀመጠው ግዴታ በንግዱ ላይ የፈጠረው ጫናን የሚያቃልል መሆኑ ተገልጿል። ይሁንና ይህንን ውሳኔ ለመጠቀም አከፋፋዮች የመሸጫ ዋጋና የትርፍ ህግ በውል መወሰኑን የሚያረጋግጥ ህጋዊ ሰነድ ለግብር ባለሥልጣን ማቅረብ ይኖርባቸዋል። ይህንን የገንዘብ ሚኒስትር ማብራሪያ ተከትሎ ነጋዴዎች ለካፒታል ጋዜጣ በሰጡት አስተያየት ውሳኔው ለንግዱን እንቅስቃሴ የሚያነቃቃና ከገበያ እውነታ ጋር የሚጣጣም ፍትሐዊ እርምጃ እንደሆነ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉ አከፋፋይ የገቢዎች ሚኒስትር በትንሹ 15 በመቶ አትረፍ ማለቱ እኛ የማንችለውንና ንግዱን ለከፍተኛ መቀዛቀዝ የዳረገ ነበር። አሁን ላይ የገንዘብ ሚኒስትር በውል የተቀበሉትን የትርፍ ህግጋት ተቀብሎ ሲል ለገንዘብ ሚኒስትር ያሳወቀው ትልቅ እፎይታና መተንፈስ ሰጥቶናል ሲሉም አድንቀዋል። የገንዘብ ሚኒስትር ይህንን ማብራሪያ የሰጠው የአዋጁ ማስፈጸሚያ ደንብ ገና ለሚኒስትሮች ምክር ቤት ቀርቦ ያልጸደቀ በመሆኑ በአዋጅ ላይ የተፈጠረውን ግልፀኝነት የጎደለ ሁኔታ ለማስተካከል መሆኑ መጠቆሙ በዚህ ሰዓት ካፒታል አውጥቶታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስከናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።